አፍቅር ያለው በቃብሽ፣ ይህ ነገር ደብቅ መቅበት አልችልም። እነዚህ ጅላጅሎች ወንዶች ናቸው። የወንዶች አልጫቻ፣ የሴት አሰዳቢ። እውነት በጣም ነው የምታሳፍረው። በእውነት በስማ ያፈልገው አይደለም። እንደ ሚስት ዝቅ ብዬ ይታዝዝልሃለሁ ትላለች፣ እንደ ጉድ ፈላ። በስማአው የዛንድሮ ጉድ እኮ ነው። ገና ብዙ እንሰማለን ዛንድሮ። ጋይስ በጎች እነዚህ ወንዶች ናቸው፣ ግን የወንድ አልጫ ናቸው። ጌታ ሞታቸዋል ዛንድሮ። ሰላም ሰላም፣ ጤንስ ጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ ል ደህና ናቸው የኔ ደህና ነኝ። እግዚአብሔር መስጌን ብያለሁ። የኔ ውድ ቤተሰቦች ቪዲዮይን ከወደዳችሁ ላይክ፣ ሼር ሰብስክራይብ በማድረግ አበረታቱኝ ለማለት እፈልጋለሁ። የኔ ውዶች የኔ ምርታ ምርቶች ብያችኋለሁ እንግ ዛሬ እንግዲህ ሁላችሁም የአብርሽን ቪዲዮ ሁላችሁም በጉጉት ነበረ ስንጠብቅ ነበረ። አብርሽ የፍቅር ጥያቄ ይቀበላ ወይስ አይቀበሉም በማለት ሁላችሁም ስንጠብቅ ነበረ። እንኳንም አልተቀበለ፣ ቢቀበል ነበረ የሚገርሞ። እንኳንም አልተቀበልም። እውነት ለመናገር በጣም አዝኛለሁ። ለምን እንዳዘንኩ ተቀላችሁ። ጓደኞች ነን ተብዮ የሰውን ህይወት ለመበጥበጥ የሰውን ትዳር ለመበጥበጥ እንደዚህ ቆም ብላችሁ የተነሳችሁ ሰዎች በጣም ነው የምትገርሙኝ። በተለይ አቤላ ብሩኬ ተብዮ እናንተ ናችሁ፣ አስመሳይ እናንተ የሰው ገዳይ ናችሁ። ጌታ በተለይ አቤላ አንቴ አንቴ አንቴ ጎደኛ ሳትሆን ጠላት ነ ጠላት ተቀለ እንዴት እንደተናደደ ውስጡ፣ ደም ነው የለበሰው። እናንተ የፍቅር ጥያቄ አብርሽ አልቀበሉም በማለት እንግዲህ አቤላ ላይ ነው የተነሳው ማለት አንተ ምን አገባ፣ ስለኔ ህይወት ምን አገባ፣ አንተ ነው የምትኖርልኝ፣ የእኔ ውርቀት ነው የምትፈልገው እያለ ነበር አብርሽ ማለት ነው። እና ለምንድነው የማትቀበለው? ሄሬሜላ ጥሩ ልጅ ናት፣ አትጎዳህም። አያችሁ አብርሽና ሩት አንድ ላይ እንዳይሆኑ አይፈልጉም። ጓደኞች ነተብዩ፣ እናንተ የሰው ገዳይ ናችሁ አስመሳይ ማለት ነው። እኔ የዛሬን ቪዲዮ አይቼ በደንብ የተረደው ማለት ነው። በተለይ በአቤላ ዞሮ ምን አይነት ገንዘብ እንደተሰጣቸው አላቅም። አብርሽና ሩታን አላዩና ተብላችሁ ነው የተላካችሁን ይመስለኝ። እንደዛ ነው በቃ። አቤላ በጣም ውስጡ በጣም ነው የተናደደ ማለት ነው። ለምን እንደተናደደ አላቅም። ማትከበርበት ቦታ ማትወደድበት ቦታ እንዳትሆን አልፈልግ አንተ እንዳትጎዳ አልፈልግ አንተ አንተ ብሎ ማካሪ አቤላ ተብዩ ማለት አንተ መቼ ነው የራስን ህይወት ምትኖሮ የሰውን ትዳር ለማፋታት በዚህ ልክ ስትነሳ አይደብርም እናንተ የአብርሽን እውቀት ነበረ የፈለጋቸው ሩታ ከአብርሽ ተለይታ ከሬም ለጋ እንደፈለገ ሆኖ የእሱን ህይወት ዝቅ ለማድረግ ማለት ነው ግን አይሰካላችሁም አብርሽ ግን ከዛሬ ጀምሮ ቢነቃ ጥሩ ነው ብዬ አስባለሁ። የሚመክር ሰው ካለ ብዬ አስባለሁ። ምክንያቱም እነዚህ አስመሳይ ናቸው። ጓደኞች ሳትሆኑ እናንተ ጠላት ናቸው። ጌታ ነው ምላቸው። የዛሬን ቪዲዮ አይቼ በጣም የተናደርኩ፣ በተለይ በአቤላ በጣም ማለት ነው። ውስጡ እንዴት እንደተቃጠለ አልቀበለውም ስላል እንዴት እንደተናደደ ከሩታ ጋር እንዳይሆን አይፈልጉም፣ አይፈልግም። ሁሉም አሽቃባጭ ናቸው። ይሄ እዩ ተብዩ ማለት ነው። አንተም አስመሳይ ማለት ነው። ይሄ ሁሉ ወንዶች ለአንድ ወንድ ለምንድን ነው ማትቀበሉ ብላችሁ እንደ ልጁን አስጨነቃችሁ እኮ በእናንተ አይምሮ ነው እንደ አርብሽ የሚማረው የኔን ሕይወት ታቃላችሁ አለ። እንዴት እንደዚህ ነገር ውስጥ እኔን ታስገቡኛላችሁ፣ ከድሮም ታቃላችሁ እያለ ነበር አርብሽ ማለት ነው። እና ሄርሜላ ለምን እንደመጣችሁ ከመጀመሪያ አርብሽም እኮ አውቀው እቺ ልጅ በጊዜ ነበር ከህይወቱ ማስወጣት የነበረው ማለት ነው። እቺ ልጅ ለምን ፍቅር ውስጥ አትገባም? ለመደችዋ፣ እንደፈለገች ከሱ ጋር እንደፈለገች የሆነች እሱ ላይ የተኛች ምን እያለች ነበረች? አያችሁ፣ አሁን ምንድን ነው የተፈጠረ? እቺ ልጅ ፍቅር ውስጥ ገባች። የፍቅር ጥያቄ ደግሞ አልቀበሉም አላት። እንግዲህ አስባችኋል። እኔ እኮ አንተን አልጎዳም፣ ለአንተ ጥሩ አስደስታ ሐለው፣ እንዳትጎዳ በፍጹም አልፈልግም። እንዴ በጣም እኮ ነውር ነው እውነት፣ ነውር ነው፣ ነውር ነው ይሄ። እኮ ልጅ እኮ ባለተዳር ልጅ ነው። ገባችሁ? የልጅ አባት ነው። መቼም ተቃላችሁ። እናንተ ናችሁ በግድ የፍቅር ጥያቄ ተቀበለ። እናንተ ናችሁ እንደ የሱን ህይወት የምትኖሩላት። እናንተ ለምንድን ነው የራሳችሁን ህይወት ማትኖሩ? የሰውን ትዳር በጥብጣችሁ ለሌላ ሴት ትላንትና በመጣችሁ በግድ ከእሷ ጋር ተጣመሩ ማለት ማን ፈቀደላችሁ? ለእናንተ እናንተ ሰው አይደላችሁም። በተለይ አቤላ እና ብሮኬ እናንተ ደህና ገንዘብን ነው የተከፈለላችሁ እንዴ? ለምን ደኖ ማትቀበሉም? ያሉ ልጅዮን አስጨነቀው። አብርሽ እንግዲህ እራሱን ስቶ ወደቀ ወደቀ። ወዚ ሲደፉ ሲደፉ ምንም አልነቃም። እንግዲህ የት እንደወሰዱ አለቅ። ይሄ ያሳፍራል። እቺ ባለጌ ሴተኛ ዳሪ ማለት ነው በግድ። ይህ እኮ ባለትዳር ወንድ ነው። እናቴ ምን እናቴ ይልሻሉ። አንቺ እናት አይደለሽም። አንች እኮ ጅል ጅል፣ ምን እንደምልሻለሁ የሴት አውሬ ሴት አሰዳቢ ቤተሰብ የለሽም ግን ባለትዳር ወንድ ላይ እኮ ነው የመተሻ ፍቅር አለው አለሽ እኮ አንቺ እኮ አሳፋሪ ሴት ነሽ የምር ምን አይነት ገንዘብ ለነዚህ ልጆች እንደሰጠሽ አናቅም በግድ ለምንድ ነው የእሷን ፍቅር ማትቀበልም? አንተ ለምንድ ነው የማትወደድ ቦታ ትቆማለ እኔ ቆም ብዬ አንተ ማየት አልፈልገው እንደዚህ ስትጎዳ አልፈልግም። እናንተ የአርቢሽን ውርቀት ነው የምትፈልጉ። የእውነት የአርቢሽን ውርቀት ስለምትፈልጉ ነው በዚህ ልክ እሱ ላይ ዙራ ተጠምጥማችሁ ቁጭ ያላችሁ። ገባችሁ። አርቢሽን ነው በነገራችሁ ላይ ልብ ልብን የሰጣችሁ ሲሩ ብሎ ዝም ያለባችሁ። ለዛ ነው የእሱ ውስጥ ለመዳችሁ። እንደፈለጋችሁ እሱ ላይ ለመሸናቱ ነበረ የቀራችሁ። ምንም አልቀራችሁ። በግድ በእናንተ ትእዛዝ ነው እንደሱ ሱ የምኖሩ። ጭንቅላት ያለ ሰው ነው መቼም፣ አሁኑም ማስወጣት ይችላል። ይህን ነገር አውቆ ከህይወቱ ማስወጣት ነው። ሩትና አብርሽ ልታረቁ አሁን ዳር ዳር ስለ አሉ ምን አደረጉ? ሂጅና በቃ አንቺ የፍቅር ጥያቄ ግዴታ መጠየቅ አለብሽ፣ ከተቀበለሽ ተቀበለ፣ ካልተቀበለልሽ እድልሽ ሞክር አሏት። አገፋፏት ልጅቷ ማለት ነው። ይህ ተዋረደች። አልቀበልም ማለት እንዳትንኪኝ አላት። ይሄ ነውር ኮኑ ነውር ነው እውነት ነውር ነው። እንኳን እናንተ ዛሬ ስላላገባችሁ አግብታችሁ የልጅ አባ ስትሆኑ በዛ ሳትረዳላችሁ የሰው ትዳር ውስጥ ነው የገባችሁ ማለት ነው። እናንተ ጎደኛ ሳትሆኑ እናንተ ብሎ አስታራቂ ጅላ ጅሎች ስታስጠሉ። ምን አይነት ናቸው ግን እነዚህ ኒፍጦች? ምንም አልተማሩም እንዴ? አልተማሩም። እናንተ እኮ የጎደኛ ጠላት ናችሁ። የእውነት የሩታና የአብርሽ ጠላት ናችሁ፣ በተለይ አቤላ እንጃ እንዴት እንደተናደደ ውስጡ በቃ እሳት ነው። እናንተ አልቀበሉም ስላለ እንዴት እንደተናደደ አይኑ በቃ በርበሬ ነው ትላላችሁ። ቤተሰብ ለምን ነው ማትቀበሉ? አርብሽ ምን አለ በጥፊ ቢማታት ቢማታ ብዬ ተመኙ። ምን አለ በጥፊ ቢማታው። እናንተ ለምን ነው ማታገቡ? ሄሬ ሜላ የምትፈልጉ ከሆነ አግቡ እንዴ። አርብሽ ምን ወጣው እንዴ በግድ አዲስ ህይወት ጀምራ ሩታን ተፋታና የረሜላን አግባ አላችሁ አላችሁኩ። በግድ ኤኮ አይፈቀድም፣ አይፈቀድም። የትኛውም ቦታ አይፈቀድም። አብርሽና ሩታ እኳ አልተፋቱም፣ አልተፋቱም። አንድ ወር ያልሞላ ልጅ

እኔ ዛሬ ቪዲዮ አይቼን የተረዳው ማለት ነው፣ አቤላ ምን አይነት ሰው እንደሆነ ማለት አንቴ አንቴ ያስቀያል ማለት ነው። ምን ይመስላል እውነት? አንቴ ቢደፋ ከሁሉም መሀል አንቴም ቢደፋ ብዬ ተመኘ። ፈጣሪ ድፍርት ያድርግክ። አንቴ ምን አይነት ሰው ግን ትንሽም ቢሆን እኮ በሩታ እጅ ጠትታል። በግድ ለምንድነው የፍቅር ጥያቄ ማትቀበለው? ጭራሽ ሩታ ለምንድነው ምትናከው? ሩታ ምን ያደረገችው አላቅም እንዴ ማትከበርበት ቦታ አንቴ ለምንድነው የራሴ የራሰ ህይወት ማትኖሩ? የሰውን ህይወት የምትኖሩ ለምንድነው የራሳቸውን ኑሮ ማትኖሩ? አሩተና አርብሽ ስለተለወጡ ሁሉ ነገር ስላላችሁ በሮታ በአርብሽ ስለቀናችሁ ነው። አርብሽና ሮታን አላይታችሁ የአርብሽ ውርቀት ነው እውነት የምትፈልጉ እናንቴ ማለት ነው። አረ እናንቴ አስመሳይ ናችሁ። አርብሽ ግን ይሄን ቪዲዮን አይታ እነዚህን ሰዎች ከህይወት ካላስወጣችሁ አንተ ሰላም አታገኙም። አቤላ ተብዮም ብሩኬ ተብየው ሁሉም የሚባል ራሳቸው ስራ ይምጡ። ከራስ ህይወት አስወጣችሁ፣ ይሄ እነሱ እነዚህ ሰዎች አይጠቅምም። አንተ ነው የሚጎዱ እንጂ የአንተን ትዳር እየበጠበጡ ያሉ እንጂ የሚጠቅሙ ሰዎች አይደሉም። እኔ ዛሬ እንደተረዶ ማለት ነው። እነዚህ ባለጎች የራሳቸው ስራ የላችሁም። እንዲ የሰውን ትዳር ለማፈታት ሰው እንዴት ደፋ ቀና ይላል? እኔ አቤላ አቤላ አስገርሞኛል። ቤተሰብ ምን አይነት ጠላት እንደሆነ ለሮታና ለአርብሽ ይህን ያዩ በአርብሽና በሮታ ስለሚቀና ነው መሰለ። የነሱ መለወጥ እነሱ ማደግን ያቃጠላቸው ይመስለኛል። እኔ እንደተረዳው ማለት ነው። ምን አይነት ናችሁ እነዚህ? ልጁ ያለው ነይ ነገር ውስጥ ልታስገቡ ነው እንዴ? እንዴ ጉርጓድ ልታስገቡ ነው? ምን ቀራችሁ ታዳ? አረ በጣም ነው የምታሳፍሩ አውሬ ናችሁ እናንተ። ለምንድነው ለራሳቸው ማታደርጉ? ሄረ ሚላ ማለት ነው እኔ አንተን አልጎዳ እኔ ለአንተ ጥሩ ስሜት አለኝ ማረሚን ትላለች። አረ አንቺስ ገደል ግብ ስታስጠላይ፣ ሴት አሰዳቢ። ምን አይነት ናት እቺ ዛልዛላ ሴትዮ፣ ወፍ ተቃጠልን እኮ ዛንድሮ በእናት